የሰማኒያ ሚስቴ ምን እንዳደርግሽ ነው የምትፈልጊው? ከዚህ በኋላ እኮ ሞታችኋል። የምን ሞት? አይዞሽ፣ አትፍሪ። አመንም አላመንም ሁላችንም መሞታችን እኮ አይቀርም። አትፍሪው አምኜ እዚህ ድረስ ስለመጣሁ ነው። ተሽ ውባ በባ ይኸውልሽ ያ በአይኑ ፊት ሰው ማይሞላው ሰውዬ እ ያ ጀብደኛው ባለቤትሽ ነፃ ያወጣሻል። አታስቢ። ገንዘብ ነው የምትፈልገው? እስቲ ምስቲ ቴክ ገንዘብ ያስፈልገኛል እንዴ? ላም አፋኑ ነው ነገር እንጂ ያ ጉረኛ ባለው እድሜ ልኩ እንደ አንዱ እንኩ ሲነግራት ይኖረው አዎ እራሴ ነኝ። አዎ እኔ ተሼ ባልሽ ነኝ። ነ በሰው ፊት ስትንቂውና ስታንቋሽሹ የነበረው ሰውዬ እኔ ነኝ። እኔ ነኝ ባለቤትሽ የነበረው ተሼ። አዎ እራሴው ነኝ አሁን ነው የምትፈልገው? ለምንድን ነው እሺ እዚህ ሀገር ድረስ ይዘህ ነው የመጣኸው? አሁን ሁላችሁም በእኔ እጅ ላይ ናችሁ። ኢቨን ነፍሳችሁ ራሱ በእጅ ላይ ስለዚህ እኔ የማዛችሁን ነገር ማድረግ እድሜያችሁን ያረዝማል። አይ ካላችሁ ግን ማንም የሚያድናችሁ። ሄሎ። እንዴት ደወልክ? በድር ልጠይቅ መሆን አለበት። አዳምጥ። ምን ከአንተ። እስከዛሬ ዝም የምለው መናገር ስለማልችል ነው። እንዲህ ሚመስል ግ ነገ በጠዋት ይቅርታ፣ ከመጠየቅ በፊት ቤት እደርሳለሁ። ስትሰከር ማን ጋር መደወል እንዳለበ በደንብ አስተምርሃለሁ። አልሰከርኩም። ታዲያ ምን ፈልገ? በጣም የምትወደው ነገር እኔ ጋር ነው ያለው። ምንድን ነው እሱን? ስታጣው ብትደውል አይሻል ላምሪ እስኪ፣ በፊት እኔ እና አንቺ የተጋባን ሰሞን ታደርጊው እንደነበረው እስኪ ኪቺን ግቢና ጣፋጭ ምግብ ስሪ። ጉቢና፣ ፀ ደሞ ግቡ። የታዘዝሽውን ብቻ አድርጊ ብዬሻል። ወይስ መጀመሪያ ነው የምትፈልግሽ? ምን ትጠብቅ ያስተነሽ እንጂ ምን ቁጥ በላችሁ ተኛላችሁ ተነሱ ነው ግቡ አልኳ። ወደ ምኝታ ቤት ምን ልታደርገ እሷን፣ አይመለከታችሁም አሁን ግቡ ብያለሁ፣ ግቡ ቶሎ በያ ያንን ጣፋጭ ምግብሽን ስሪልን። እነሱ ምንድን ናቸው? ለሀጣን የመጣ ለጻድቃን ይተርፋል ሲሉ አልሰማሽም? እኔ ላይም ኃጢአተኛ እየተበቀልከኝ ነው። እኔ አንቺ ምን አንጀቴ ደግሞ መነደረርሽ ብዬ ነው የምበቀልሽ። እየተበቀልከኝ ነው። ግን ብዙ ዋጋ ያስከፍላል። ከክብር በላይ ውድ ነገር ምን አለ? እሱን የሚሆን ክፍዬ ጨርሻለሁ። ቆይ በእኔ ላይ ያልተዘባበተ ሰው አለ? እኔን ያላዋረደኝ ማን ነው? ምራቁስ ያልተፋብኝ ሰው ማን ነው? ለዚህ ሁሉ ተጠያቂ ደግሞ አንቺ ነሽ። ያንተ እጅ ደረቅ መሰለህ እንዴ? ምን አጠፋው? ላምሬ ውሃ አቃጠለኝ፣ ውሃ ጨምርበት። እሺ፣ ደግሞ ቀስ እያልክ የጣቶች ማለጠ እዛ መገለብጠ አጀንዳ እንዳለ ይመስል። እሺ፣ ደግሞ ቀስ እያልክ ትላንት ያቃጥለኝ ያደረው። እሺ ይቅርታ። ያንተን ይቅርታ የጠየቀ የለም። ደግሞ ይህ መሞረጫ የመሰለው እግርን ሎሽን ተቀባ ስታይ ታይ አታፍርም? እሺ፣ አንተ ያንን ነገር ነው መሬት ሊያስቀምጥከው። አንተ ይቅርታ መጠየቃችህ፣ እኔ ለአምሬ ነኝ ለአምሮት። እኔ አወራለሁ እንጂ አንተ አታወራም።

አሸነፈሽኝ ይመስልሽ ነበር እንዴ? ለሁሉም ጊዜ ያለው የሚባለው አባባል ቀላል ሊመስል ይችላል፣ ግን ምን አይነት ምርጥ አባባል ነው። ጊዜ ሳይሆን ክህደት ነው። ጭር ይጣል ክህደት ካልሽውም፣ ለእሱም ቢሆን ጊዜ ያለ ምንም ነፃነት እንኳን ቢሰማሽ የማይገባ ነገር አታድርጊ። እውነት የሆነ ነገር መቼም ውሸት አይሆንም። በህይወት ላተርፊት ይቻ ያለሽ ግን ይሄ ደግሞ የበለጠ ያስተማርሻል። ቆይ አንቺ መች ነበር ያመጣሽ ት ቀን ሶስት ቀን፣ ልቤ ታዲያ ምንም አላደረገች? ምንም ምንም አላደረግንም። የሚሰራ ምግብ አስቀምጠው ተመልሶ ይሄዳል። ከዚህ በፊት ትተዋወቁ ነበር? እንድተዋወቅ ነበር። የት ነው የምትተዋወቁት ያገኘ ነበር ከማግባቱ በፊት። ከዛ የጋብቻ ጥያቄ ንሳቀርብሚ አስፈልግም አልኩት። ሊበቀልሽ ነው ያመጣሽ። ወይኔ ጉዴ! አሁን እዚህ እንደፈለገ ቢያደርገን ማነው የሚደርስልን? ለሚስቱ ያልተመለሰ እኛንማ ምን ሊያደርገን እንደሚችል አስቢው። ቆይ ግን ከአንቺ ጋር የት ነው የምትተዋወቁት? የባሌ ስራ ባልደረባ ነው። የሚገርምሽ ነገር ባሌ ሁሌ ስለሱ ሲነግረኝ ሞኛ ሞኝ ነው እያለን ነበር። እኔ ግን እንደዚህ አረመኔ መሆኑን ባውቅ ጭራሽ አልቀርበውም ነበር። እና እንዴት እዚህ ለመጠስ ቻለ? ጠራኝና እንደ ሁልጊዜ ሰላም መስሎኝ መኪና ውስጥ ገባሁ። ከዛ በኋላ ግን ምን እንዳደረገኝ አላውቅም። የነቃውት እዚህ ሲደርስ ነው። እና አንቺ የት እንዳለን አታውቂም? አላውቅም። ወይኔ ካወቀ ነው። በነገራችን ላይ አትፍሩ፣ ዘና በሉ ከዚህ በላይ ቤታችሁ ነው። እሺ ማለት ቆይ ለምን እዚህ እንዳመጣኋችሁ ታውቃላችሁ? ራስ ብቻ ተናገሪ። ሰይራሱ አንቺ ምን አገባሽ? እኔ ለምን እዚህ እንደመጣህ አላውቅም። በጣም ጥሩ ተጨንቃቸዋል፣ ማለት ነው። በጣም ተጨንቀናል? ስልካችን ስጠ የት እንዳለን ንገርና፣ ከዚህ ልቀቅን፣ ወደ ቤታችን እንድ ለምን እዚህ እንደመጣሽ አታውቂም ስለምሄድ

ሚስሁ ምንም ቢሆን ሰማንያን አልቀደድክም። ስለዚህ ሚስት ለካ ሚስትሽ ሰማንያን አልቀደድክም። የህግ ሚስት አሁነው እስካሁን የት ነበር? እኔ እንደባል ስሆንልሽ አንቺ እንደ ሚስት መቼ ሆነሽ? እኔ እያለሁ በታመን እኔ በህይወት እያለሁ በታመ ከሌላ ሴት ጋር ታቀደልሽን አታቂ። ጊዜሽ ገና መጣልሽ። ሰዎች እንደዛለን ያምሻል እንዴ? አንቺ የቀድሞው ፍቃደኛ ነሽ። ያውም እሱ እየወደደሽ አንቺ ግዳሽ እንዴ? አለመፈለግ መግዳት የሆነው ከመቼ ጀምሮ ነው? የእሱ ፍላጎት ለማክበር የእኔም ፍላጎት መግደል ነበረብኝ? ማን ይሰማሻል። አልፈለግኩም ማለት እንደ ክደት የሚታይበት ዘመን ላይ ደረስ ምናልሽ። እሱ ሊበቀልሽ ነው፣ እዚህ ማናውቀው ሀገር ድረስ ይዞሽ የመጣ ዓይንሽን ግለጭ እንጂ እሱ እኮ በጣም የሚጠላው የስራ ባልደረባው ሚስት ነሽ። ወንድ ከሆነ እራሱን አያመጣውም እንዴ? እሱ አሁን የሚነሳ ጥያቄ አይደለም። እኔ እና እሱ ለስሙ ካልሆነ ባልና ሚስቶች አልነበርም። እኔ በጣም ስለማስቸግረው ትናንት ነው አዘናግቶ እዚህ ድረስ ይዞኝ መቶ፣ ጉድ ይሰራኝ እመኑኝ። ስለዚህ ከዚህም በላይ ሌላ ችግር ሊያጋጥመን ይችላል። ታዲያ ምን እናድርግ? ቆይ ምን ይሻለናል? እንግዲህ ስልክ እንዳንደውል ስልካችንን ወስዶታል። እንዳንወጣም ደግሞ ሶስቱንም በሮች ቆልፎብናል። ከዚህ ብንወጣ ሀገሩን የት እናውቀዋለን? አዎ የት እንዳለን አናውቅ። የአሮ ድምፅ እንጂ የመኪና ድምፅ እንኳን የማይሰማበት ቦታ ያለ ነው። ቆይ እንጂ ሚስት ሆነሽ የት እንኳን ቤት እንዳለው አታውቂም? የእሱ ይሁን ታውሶ፣ እኔ በምን ላቅ እችላለሁ? እኛ አዲስ አበባ ቤት ተከራይተን ነበር ሲዘጋጅበት የኖረው ነው። ምንም ብናደርግ ከዚህ ማምለጥ አንችልም። ምንድን ነው ችግር የምዘረዝሩት? እምብዛም ዝምታ ለበጓም አልበጃት። አስራ ሁለት ሆኖ አንድ ነብር ፈጃት ሲባል አልሰማችሁም? በግ መሆን ትፈልጋላችሁ እንዴ? እሺ ምን እናድርግ ነው የምትየው? መፍትሄ አምጡ። አለበለዛ እንደፈለገ ይጫወትብናል። የእሱ ባሪያ ሆነን መቅረታችን ነው እንዴ? ኧረ፣ እንደዚህ አትበይ። የፈሩት ይደርሳል የጠሉት ይወርሳል ይባል የለ። ልጅ ነሽ እንዴ? ቆይ፣ እዚህ ምን ሊያደርግ አመጣሽ? አስሮ ሊቀልብሽ መስሎሽ ነው እንዴት ንቶ እንደሄደ አይታችሁታል። ምናልባትም ደግሞ ሌላ የሚያግዙት ጎረምሶች ይዞ ሊመጣ ይችላል። አንቺ እኮ ችግር እየዘረዘሽ ነው፣ ምን ናድርግ ነው? ዋናው ጉዳይ እሱ አንድ እኛ ሶስት መሆናችንን አትርሱት። እሺ፣ እሱስ አንድ ነው ግን የያዘው መሳሪያ እኮ እንደ አስር ነው የሚቆጠረው። በዚያ ላይ ሲዘጋጅ ይኖራል። እፃውነቷን ነው እሱ እኛን እዚህ ለማስቀመጥ ሲወስን እኛን ለማምለጥ እንደምንጥር አይጠፋውም። አዎ፣ ስለዚህ እንዳልሽው እኛ ሌላ ነገር ብንሞክር የከፋ ነገር ሊገጥመን ይችላል። እና እናንተ በፍርሃታችሁ እዚህ ክፍል ውስጥ ታስራችሁ መኖር ነው የምትፈልጉት ወይስ ተስማምታችሁ ነው የመጣችሁት? አንቺ በዚህ ሁኔታ ውስጥ ሆነሽ በባልሽ ትቀኛለሽ እንዴ? ቀና ባል ያደል እንዴ? እንደዚህ ዓይነት ባል ከሚኖሩንስ ቆመን ብንቀርሻ ነው። ቆም ክፍም ባይከፍትል በዛው ቢቀርስ፣ እዚሁ መቅረታችን ነው። አረ እባካችሁ ነኝ ስሙኝ። እንዳልኳቸው ሶስት ነን። በዛ ላይ ደግሞ ሴቶች ነን። አንድ ወንድ ማሸነፍ አያቅተን። አንደኛ እራሱን እንዲስት ማድረግ ከዛ ደግሞ በራሱ መኪና ማምለጥ እንችላለን። እሺ፣ ራሱን እንዲስት የሚያደርገው የሆነ ነገር ምንድን ነው? ዞር ሲል መምታት ወይ ደግሞ ከምግብ ጋር ቀላቅለን የሆን ነገር መስጠት። አይላምሮት፣ ይህ ሰውዬ ምን ያክል እንደተዘጋጀ አልገባሽም ማለት ነው። ወይም የሚያደርገውን በደንብ አላስተዋልሽም። ቁልፍ ምናምን ታያለሽ እንዴ! ሰውየው እኮ በሩን የሚከፍተው በአሻራው ነው። እሺ፣ እንደዛ ከሆነም እሱ ከሌለ እኛም መሞታችን ነው ማለት ነው። ቢሆንስ ካሸነፍነው ነው። በኃይል በሩን እንዲከፍትልን እናደርጋለን። ከዛም ደግሞ ስልካችንን መቀበል እንችላለን። እኔ ግን መሞት አልፈልግም። እንደዚህ መኝገው መኖር ነው የምንፈልገው እድሜ ልክሽን ባሪያ ከምትሆኝ የማይቀረው ሞት ይሻልሻል። አይ እንደዛ ምልት ሞታው አላዩትም። እሺ አንቺ ሚስቱ ስለሆንሽ ለምን ሀሳብሽ ናት፣ ሞክሪውን ማለት በቃ ሲመጣ ማለት ሆ መመረዝ ለምን አንሞክረው? ከሞትም ሁላችንም ነው የምንሞተው። እኔ ሞቼ ከዛ እናንተ እንደፈለጋችሁ ልትሆኑ፣ እንደዛ አይደለም ሲመጣ አንቺ ሞክሪው እና እእ ምን መከራችሁ? ምንም። አረ ተይ በአንቺ ውሸት ያምረው እና እኔ ውሸት ምንም አይፈልገነው ምን ያለበት አሉ ሶስት ሆንን፣ እንዴት ያሸንፈናል? እንግደለው ተባባላችሁ። ካሜራ ገጥመን ሄድከው እንዴ። እሱ ሊሆን ይችላል አሁን። ውቤና አላምሮት፣ ውጡልኝ። ያልኩትን አልሰማሽኝ? ውጪልኝ። ወዴት ነው መውጣ? እሷ ብቻ እንድትቀር ነው የምፈልገው። ውጪልኝ። ለምን

እሚፈራ መስሎ ነበር። አልፈራም፣ ፈራሽ አልፈራሽ፣ ግዴታ ተሼ። ተሼ በቃ ትሰረኝ ተሼ፣ በእናትህ በእናትህ ተሼ፣ የምትፈልገውን ሁሉ አደርግልሀለሁ። በእናትህ ተሼ፣ ሱሩማ ስትጠየቅ የነበረ እሺ፣ በእናትህ ልክ ነሽ። ሁሉም ነገር አልፏል። አዎ ያ ጅሉ ሞኙ ተሼ ሰው አማኙ እሱም ተቀይሯል። ሰምኛለሽ። እኔ ያለፈው ህይወት ይስረኛል ያኔ እናንተ ገደላችሁት ተሼ፣ ይሄው ዛሬ ነፍስ ዘርቶ በህይወታል። ይጅሽ ምን